በጣም የሚያሳዝን ነገር ይዤ መጥቻለሁ፣ ማለት ነው። በጣም አሳዝናል። አሰላሙ አለይኩም ወራህመቱላ ወበረካቱ ውድና የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ህማን ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰቦቼ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራ አድርጉኝ፣ አበረታቱኝ ማለት ነው። እውነት ለመናገር አበረታቱኝ ማለት ነው። ዛሬ እ የመጣሁት እናትና ልጅ ያለቀሱ ያለቀሱ ያለቀሱ ደምም ባ ነበር ማለት ነው፣ ባየሁት ነገር እኔም ከነሱ እኩል አልቅሻለሁ ማለት ነው። እውነት ለመናገር እናት ከፍታት ሻንጣዋን ይዛ ወደ ስደት ይመስለኛል ይሄዳለሁ ትላለች። ልጅ አቴጅብኝ ማንቺ ከሄሺ ህይወትቴ ባዶ ነው አቴጂ ወንድሞቼንስ ብሎ እያለቀሰ አንቺ ከምቴጂ እኔ ሄጄ ሰራለው እያላት ነበረ ተከራከሩ ውሳ ሚሄድበት ፈረሰስ ብዙ ዋጋ ከፍየለት አለው መቅራት አልችልም ብላ ሻንጣዋን ይዛ ስትሄድ ነበር እሱም ደግሞ አቴጂብኝም ብሎ ሻንጣዋን ቃምቷት እኔ ከአንቺ ከሄሽ እኔ እሞታለው፣ አትጂብኝም ብሎ በጣም እያለቀሰ ነበር ማለት ነው። ይሄ ልጅዋ እንግዲህ አስራ አምስት አስራ ስድስት አመቱ ቢሆን ነው ማለት ነው። በጣም ያሳዝናሉ እናትና ልጅ እስከ ዛሬ አየው አየው። ጓዳዬ ባዶ ነው፣ ጓሮዬ ባዶ ነው ብላ ሴትያም ለልጇ የነገረች ጭካኔ በተሞላበት መስመር አልፈልግም እሄዳለው እያለች ነበር። መቼም እኛ ካጣን ካመረረን ወደ ኋላ አልናይም ማለት ነው። የምንሄድበት መስመር ብቻ መጓዝ ነው ማለት ነው። በጣም እውነት ለመናገር አሳዝኖኛል ማለት ነው። ችግር ችግር ከሀገር አወጣል ችግር ከምትወዱት ልጆች ከምትወዱ ልጃችሁ ይለያቸዋል። ከምትወዳቸው ቤተሰቦች ይለያል። ችግርን አላህ ሱብሃነ ወተዓላ ከሀገራችን ያንሳልን። ያጣ ሁሉ ሊያገኝ ያልወለደ ሊወልድ ያላገባ ሊያገባ ሀገራችን ሰላም ልትሆን እውነት ለመናገር ዱዓ አድርጉ። ሁሉም ሰው ይኑረው። ማጣት ከባድ ነው። እውነት የማጣትን ልክ እንዴት እንደሚያስጨክን ዛሬ በነዚህ በእናትና ልጅየው ማለት ነው። ምንም በቃ ጨከነች ማለት ነው፣ እቺ ሴት ማለት ነው። ግን አልቅሶ ድብን ብሎ አልቅሶ ነፍሱን እስከማያጣ ድረስ እያለቀሰ በኋላ ላይ አታልቅስ፣ አይዞ በቅ ከዛሬ ጀምሮ እኔ አዲስ አበባ ወጥቼ ላንቺ ዘርቼ አኖርሻለሁ። እኔ ሰራለሁ አንቺ ከምትጅብኝ ብሎ እውነት ለመናገር እውነት፣ ቤቱ የራሳቸው ቤት ከሆነ የገባችሁ ላይክ አድርጓቸው፣ ሼር አድርጉላቸው፣ አበረታታቸው ማለት ነው። ችግር እውነት ባይም መቆጣጠር አልቻልኩም እውነት ያሳዝናል። የሀገራችን ችግር፣ እቺ ሴት የደረሰባት ነገር ውሳናት የምታቀው ወይ የሰራችሁ ቤት ተበትኖ ነው ወይም የምትነግደው ንግድ ቦታ ፈርሶ ነው። የሆነ ችግር አጋጥማት ነው፣ ለዚህ ደረጃ ልጇን ለማስለቀስ ደረጃ። እኔ ቀንቺ ከሄሺ ልጆችን ማኖር አልችልም። አንቺ ስትኖሪ ነው ሁሉም የሚኖረው፣ እማ አንቺ ከሌለሽ ባዶ ነው ያላት ነበር ማለት ነው። እውነት ለመናገር በጣም አስለቅሳል ማለት ነው። እንግዲህ ፈጣሪ ይርዳቸውና ለሁላችንም አላህ ይዘንልን፣ አላህ ጤና ይስጠን። ዋና ደሞ ጤና ካለ እሰራለሁም ለማለት ለማሰብም ለመስራትም ጤና ካለ ደግሞ ሁሉም ነገር ይሸነፋል ማለት ነው። ችግሩን እናሸንፈዋለን። ከፈጣሪ ጋር ማለት ነው። እውነት ማውራትም አልቻልኩም። እውነት በጣም ነው ያለቀስኩት ማለት ነው። ቪዲዮ ማስገባት ነበረብኝ ግን ለራሴ ቪዲዮ ብዬ ነው የቀራ እንጂ የሰማውት ነገር ያየውት ነገር ሆድ ቢሶ አልቅሻለሁ። እነስ ለማናገር ያስለቅሳል። አቤት ልጅ ወለድ፣ ውነት ያላገባቸው አግቦ ልጅ ውለዱ። ማለት ታውቁት ለማናገር ወላይ ማናትጂ ማናንቺ ከሌለ ሽውቴ ባዶ ነው ይላት ነበር ማለት ነው። ሴት ስለወለደች ነው በእግራ ወጥቆ ሻንጣን ወስቶ እማ እማ የኔ ህይወት ባዶ ነው። ከወንድሞች ጋር ነው እንደዚህ ሆን ስትል፣ አንቺ ከሌለሽ ሁሉም የለም። እኔ አንቺ ከሌለሽ አልችላቸው፣ ጣፋጭ ማለት ነው። እውነት ለመናገር ልጅ ሳትወልዱ አትቅሩ፣ ቆማ ቀር አትሆኑ፣ አግቡ፣ ውለዱ። ልጅ የትን በችግር ሚወላት በፈጣሪ ነው ማሳድገው። እውነት ሀብት የለኝም አላገባም። ሀብት የለኝም አልወልድም። ቤት የለኝም፣ መኪና የለኝም። ብዙ ሰዎች ማለት ነው ሀብት ለማካፓት ትዳራቸው ሳይዙ ብዙ ጊዜ ይቆያሉ ማለት ነው። እነዚህ ሰዎች ሀብት መቼም አይሰበስቡ። ሀብት ትዳር በራሱ ሀብት ነው። ልጅ በራሱ ሀብት ነው። ከብር በላይ ከመኪና በላይ ከቤት በላይ ልጅ ሀብት ነው። ልጅ ይወለድ። የትም ሰርታችሁ በጀርባችሁ አዝላችሁ ለሰው ተቀጥራችሁ ስሩ ማለት ነው። ልጅን አዝላችሁ አይከብዳችሁ። አዝላችሁ ስትሰሩ እንደውም ሀሳብ ሽክም ነው። ሀሳብ ይከብዳል እንጂ ልጅ ተሸክማችሁ ብሰሩ ልጆች አይከብዷችሁ። አንድ አንድ ከታች ኖሮ፣ አንድ ከሆዳችሁ ኖሮ፣ አንድ ከጀርባችሁ ኖሮ ሶስት ልጅ ይዛችሁ ከሚሰሩ ችግር ላይ ሆናችሁ ሀብት ኖራችሁ ይቅርታ፣ ሀብት ኖራችሁ ከምታስቡ ያ አይከብዳችሁ።